ትውልድ የሚያስፈልገው አርበኝነት የሚያስፈልገው ምንድነው ለዘመኑ የሚመጥን እውቀት። ድህነትን የማናሸንፍበት ምክንያት የለም። ሁሉም ሰው በዚህ የተሰለፍበት በየትኛው ቦታ አርበኛ መጥፎ የሚሆን ጥሩ መረጃ በቀላሉ እጣታችን ጫፍ ላይ ነው። ኢትዮጵያ በዚህ ሰዓት አርበኛ መሆን ያለባት ድህነት ላይ ነው ብዬ አስባለሁ። ሁለቱ ማየቶች መጪው እንደዘመቱ አቃለ ዋልያ ጠፋ ማለት እኮ ኢትዮጵያ ውስጥ አለ በዓለም ላይ እኮ ጠፋ ማለት እኮ ለልጆቻችን የተገዛች ሀገር ወይም ደግሞ ሉዓላዊነቷ የተደፈረች ሀገር አናስረክብም እናደርገዋለን የሚል የአሸናፊነት ነበር። በሶማሌ ክልል የዋቢሸበሌ ወንዝ የሚሰራውን ስራ እያየን ነው። ተአምር። በሁኔታዎች በነገሮች ያልተገደበ ፍቅር ሲኖርህ ለዛ ነገር የምትከፍለው መስዋዕትነት፣ አርበኝነት መስዋዕትነትን መክፈል ይጠይቃል። ልጅን፣ ቤቴን፣ ሚስቴን ሳይሉ ለሀገራቸው ነፃነት የተዋደቁ ሰዎች እንግዲህ አርበኞች ይባላል። ብሔራዊ ጥቅማችን ከማስጠበቅ በኢኮኖሚ ነው ከማስጠበቅ አልፎም ለዓለም እንደምን በቃ ምልክቶች ታይቷል። ኃላፊነትን መወጣት አርበኝነት ነው ካለ አገልግሎትን በስርዓት ፕሮቫይድ ማድረግ አርበኝነት ነው ካለ የአሸናፊነት